የፈሳሽ የተፈጥሮ ጋዝ ፕሮጀክትን ይፋ ያደረገችው ኢትዮጵያ አሁን ደግሞ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ አስቻይ ሁኔታዎችን ዘርግታለች። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነጻ እንዲገቡ መደረጉን ተከትሎ በዛሬው ዕለት የመጀመሪያውና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ማስገባት የሚያስችል ስምምነት ተፈጽሟል። ስምምነቱን ያደረጉት የቻይናው ኩባንያ ሻክማንና ሀገር በቀል ድርጅት የሆነው ቢአይካ ናቸው። ዛሬ የተደረገው ስምምነት በግዙፉ የትራክ ማኑፋክቸረር በሆነው በሻክማን እና አገር በቀል ግዙፍ ተቋም በሆነው በአይካ ጀነራል ቢዝነስ መካከል የተደረገ ስምምነት ነው። የዚህ ስምምነት አላማው መንግስት ካስቀመጠው የተፈጥሮ ጋዝ አጠቃቀም አቅጣጫ ጋር በተሰጠው የፖሊሲ አቅጣጫ መሰረት የመጀመሪያው ሄቪ ትራኮችን በተፈጥሮ ጋዝ የሚሰሩ ትራኮችን ወደ ኢትዮጵያ ማስገባት። በስምምነቱ መሰረት የቻይናው ሻክማን ኩባንያ በተፈጥሮ ጋዝ የሚሰሩ መኪኖችን ለቢያካ የሚያቀርብ ሲሆን፣ ተሽከርካሪዎችን በመቀበል ቢያካ ወደ ሀገር ውስጥ ያስገባል። በተጨማሪም ቢያካ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በሀገር ውስጥ ለመገጣጠም የሚያስችል ቅድመ ዝግጅት እያደረገ ይገኛል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በመጀመሪያ ዙር ወደ 150 ተሽከርካሪዎች ትዕዛዝ ሰጥተናል። እነዚህ ትዕዛዝ የሰጠንባቸው ገበያው ላይ ገብተው በሚኖራቸው ፍላጎት መሰረት ቀጣይ ትእዛዞችን የምንሰጥ ይሆናል። የመገጣጠሚያ ፋብሪካ አዘጋጅተ ስለጨረስን በቅርብ ጊዜ ደግሞ ይህንኑ በዚሁ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን አገር ውስጥ መገጣጠም እንጀምራለን ማለት ነው። ስምምነቱ ሻክማንና ቢያይካ በትብብር እንዲሰሩ የሚያስችል ነው። ጥራት ያላቸው ተሽከርካሪዎችን በኃላፊነት ነው የምናመርተው። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለኢትዮጵያ ማቅረብ መቻላችንም ለኛ ትልቅ እድል ነው። ቢያይካ በዘርፉ ግንባር ቀደም ድርጅት በመሆኑ ይህን ስራ ለመስራት መርጥነዋል። ኩባንያው የተለያዩ ተሽከርካሪዎችን በዓለም አቀፍ ገበያ በማቅረብ የሚታወቅ ሲሆን ስምምነቱ ኢትዮጵያ የምትፈልጋቸውን ተሽከርካሪዎች ወደ ሀገር ውስጥ በቀላሉ ለማስገባት የሚያስችል ነው። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ መግባታቸውም ኢትዮጵያ የተፈጥሮ ሀብቷን በአግባቡ እንድትጠቀምና በናፍታና ቤንዚን የሚሰሩ መኪኖችን ለመቀነስ የምታደርገውን ጥረት የሚያግዝ ነው። የኤሌክትሪክም ሆነ የጋዝ መኪኖችን በማምረት በቻይና ቀዳሚዎች ነን። ተሽከርካሪዎችንም በዓለም አቀፍ ደረጃ በማቅረብ እንታወቃለን። በምርታችን ጥራት እንተማመናል። በዘርፉም የበርካታ ዓመታት ልምድ አለን። ከዚህ በፊት ለታንዛኒያ፣ ለግብፅና ናይጄሪያ ምርታችንን ማቅረብ ችለናል። የዛሬው ስምምነት ሻክማን በኢትዮጵያ እያደረገ ከሚገኝ ኢንቨስትመንት ውስጥ አንዱ ነው። በተፈጥሮ ጋዝ እና በኤሌክትሪክ የሚሰሩ መኪኖች ብዙ የአገርን ሀብት የማዳን እድላቸው በጣም ትልቅ ነው። የውጭ ምንዛሬን ይቆጥባል፣ እንዲሁም ከፍተኛ የሆነ ኢኮኖሚ ላይ አስተዋፅኦ ይኖራቸዋል።